እንግዲህ ሀንየንን የሚወዳት ልጅ እያዋራት ይገኛል ማለት ነው። እያነበበች ሌሎቹ ክላስ ገብተው እሷ እያነበበች አግኝቷት ምን እየሰራሽ ነው ሲላት ክላስ ስላልገባሁ እያነበብኩ ነው ስትለው እንዴት ክላስ አልገባሽ ምስራት ቤት ችግር ስላለ ነው ግን አንቺ እኔም ራሱ እንደ አንቺ ነኝ፣ አስተማሪ ካልተመቸኝ ክላስ ውስጥ አልገባም ሲላት እኔ ስላልተመቸኝ ሳይሆን ማጥናት ስለፈለኩ ነው አለችው። ማለት ነው እንግዲህ ሜላት እርግብ እያለችው ማንን ነው ባዩሽና እርግብና ባዩሽ ይተዋወቃሉ? እያለች ጠርጠር አለች። እዚህ ተግባብተው ሊሆን ይችላል ግን ከየት ይተዋወቃሉ እያለች እያሰበች ትገኛለች። ታስታውስ ነው መሰል ጋዩስ በፍጹም ይህንን አታደርግም። እኔ እኮ አብሮ አደጓ ጓደኛዋ ነኝ፣ እያለች እንግዲህ በአሷ ጋር እየታገለች ነው እንግዲህ ድንብላለት እየት ስትላት ምንም አልሰማቻትም። ይላት በጣም ደነገጠች። ስቀሰቅሳት ያው ወሲብ ላይ እያለች ነካነካ ስታረጋት በጣም ጫወችባት ድንብላ ላይ ማለት ነው። ድንብላል አሁን ጓሪውን ትተሽ ውሃ ምጭልኝ ያለቻት፣ የሚጠጡት ነው ስትል እንግዲህ አይ ገለ ልታጠበበት አለቻት ማለት ነው እንግዲህ ድንብላል ምንም አልገባትም፣ አልተወትም እንደ በሽታው እያለ እየጠየቀኝ እንዲህ ደህና ነኝ ውሃ እንጭልኝ ትላታለች። ሻወር ቤት ገብቶ እንደመታጠብ እዚህ እንዴት ይታጠባሉ ትላለች። ንግግሯም አልገባትም። እንግዲህ ቤተሰብ ድም ብላል ውሃውን፣ ስሰጣት ተቀብላ ሂጂ የምናዋፈጠሽ ሲሏት ግን ተሽሎዎታል እያለች በድጋሚ ተጠይቃ ነበር። ከዛ በኋላ እንዴ መሆነሽ ነው ውሃውን ስለጠጣሁ ነው ስትላት፣ አይ በፊት እኮ ውሃ ስሰጠዎት አመሰግናለሁ ይሉ ነበር ስራ ክጅ ከዚህ አጠገብ ጥፊ ስትላት፣ ሜላት እንግዲህ አሁን እንዳልተሻለዎት አረጋግጡ ብላ ወደ ማርቤቷ ተመለሰች። እንግዲህ ተምቹ ተክዟል። ያው እንግዲህ ትናንትና አርግብን አላገኛትም ነበር፣ ዛሬ ደግሞ ተክዞ ከሆነ ካፌ ቤት ቁጭ ብሏል። ከዛ ጓደኛው መቶ እንዴ ስደውል ለምንድን ነው አንተ ተምቹ ማታነሳው? ሲለው ካላነሳው አላነሳውም ነው አለ። እንደገና ደግሞ አላየኝም እንደ መንጣት የኑራሱ ስራ ይቻለው ባክ ወደዛ እያለው እንግዲህ ሲያማርረው ነበር ጓደኛው። እንግዲህ አውቀና ዞሮ እኮ ነኝ ለዋላ አውቀለሁ እና ምን ይጠበስ እያለው ነው። የእርግብ ጉዳይ እናስብበታለሁ አለ። ተረጋግተ እሰብ እያለው እንግዲህ ሁላችሁም የምታስቡት ለራሳችሁ ነው። እርግብን አፍቅሪያታለሁ ስላችሁ ሁሉም በየራሱ ነው የሚያስበው። ስለዚህ ማንኛችሁንም አልፈልግም እያለ እንግዲህ ተምቹ ቁጣ ላይ ይገኛል። እንግዲህ ተምቹ ጓደኛው ጆሮን ከተቀመጠበት ጥሎ ጥርግ ብሏል። ጆሮን በነገራችን ላይ ውሃ በልቶታል። ሀንየን የወዳት ነበር። አሁን ደግሞ ሌላም የወዳት ልጅ መጥቷል ማለት ነው። እርግብን እንግዲህ ይቺ ማነው ስሟ ይቺ ጥላ የሌላ ሴት አስደንግጣታለች። ባዩሽ እንግዲህ እንትንዲም ብላለን በጣም አስደንግጣት አለ ማለት ነው። እንግዲህ ሜደላት ባዩሽ ተፈት ብላ ሁልጊዜ ቤታቸው መሄዷ በጣም የሚገርምና የሚያስደንቅ ነው። ቤተሰብ እንግዲህ ዲም ብላለን ምን ተፈጠረ፣ ምን ተወራ እያለ ማፋጠጧን ቀጥላለች። እንግዲህ ቅድም እትዬን አሟት ነበረ፣ ተዝለፍልፈው ወድቀው ነበረ ስትላት ባዩች ደግሞ ሞተች ብላ በሳቅ ፈገግ ስትል፣ ኧረ ጥላ ተወት ፍንግል ሊበል አለቻት ማለት ነው። እንግዲህ በጣም ገርም እርሰዋ የትዬ ጥላት እንደት እንዴት ላታለ እና ላቅም ለማለት ነው ስትለ የነገረኝ የለም ብላ ትርፍ ምን አይነት ዋሽ ሙረኛ ነሽ አንቺ! አሁን ጥፊ አጠገቤ ከጎኔ ጥፊ አንቺ ብለው ብላ ባረቻት። እንግዲህ ሀንየን እንድሸኛት መጣ ልጁ ከቤቷ ድረስ ተከትሏት ማለት ነው። እንዲ የትለከር ነው አባቴ ቢያይህ እኮ በጣም ይገለናል ስትለው፣ እንዲ አባት ምን አገባቸው ባሌ ነው አባቴ እያልሽ ያለሸው እያለ እንግዲህ ይሄ ሞልቃቃ የሆነ ልጅ እንግዲህ አባትሽ ምን አገባቸው ሲላት፣ እንዴ አባቴ እኮ ነው እኔ ልጁ ነኝ እያለችው ነው። ለማንኛውም ስቀልድ ነው አይዞህ አትፍራ ብላ አረፈች እንግዲህ። ልጁን እያመሰገነችው ነው ስላስጠናትን ይ እሱም ደግሞ ደስ በሎታ ረች ባዩሻ ሆነ በትራስ አንቄ በትራስ አፍኜ ሄደልሽ ነበር ምስል ቤት የሆነ ሰራተኛ ባታይ ኑሮ እያለች እንግዲህ በትራስ እየተመኛቻ ትገኛለች። ሜላትን በጣም ይገርማል። አዎ ልገላግላት ብላ እንግዲህ ትራስ ስታነሳ በች ሜላት ተነስታ ቆጭ ስትልባት ባዩ ተነሳሽ እንደ ሜላት ብላ ቆጫለች። እንግዲህ ወደ ሜላትም ሆነች ነው ራስሽን ስትሸወደቅሽው አንቺ አትሸፍ እንኳን ራሴች ስጠሽ መውደቅ ቀርቶ አይደለም ጉንፋን እንኳን ብይዝሽ እኔ መላት ማወቅ አለብኝ እያለች እንደ መልካም ጓደኛ እያወራች ትገኛለች ሰላቢ ባዩሽ ማረፍ እፈልጋለሁ አሁን ምኝታ ቤት ሆን ለቀሽ ውጪ በፈጠረሽ እያለች እኔ እኮ ባዩሽ ነኝ ምናምን አብኮኝስ ያላበራለቻት ማለት ነው ይወጣል ሻላብላ እንግዲህ ውጭ ይወጣል። ባዩሽ ተስፋ ያልቆረጠው ተምቹ ደጋግሞ አሁንም ወደ እርግብ እየደወለ ይገኛል። እየተናደደም ይሆናል ስልኳ ደግሞ እንዴት ተዘጋ ነው? አሴ እንግዲህ ሰላም ሳይላት ቤት ውስጥ ሀንየን ዝም ብሎ ገባ። እንዴ ሰላም ሳትለኝ ዝም ብለህ ትገባለህ እያለችው ነው። እንግዲህ ይቺ ባዦሽ እዚህ ቤት ምን ተፈጥሯል? ለምን አልነገርሽኝ? የሆነ ነገርማ አለ ብላ፣ ምንም የደበቅኩት ነገር የለም ስትል ድንብላል ድንብላል አንገቷን አንቃ ይዛታለ ማለት ነው። ባዮሽ እንግዲህ ከሁን በኋላ ሜናት የሆነችውን ነገር ማወቅ አለብሽ፣ ፍልፍለሽ ማንጣት አለብሽ። ያለበለዛ ውርድ ከራሴ አንቄ ነው መገልሽ ብላታለ። ድንብላልን ቼ የእርግባ ክስት አሴርና ሀንዬ እናቷ ቤት ስከድ ድንግጥ አለች። እናቲቱ ማለት ነው እናትሽን አታስጨንቂያት። እኔ እኮ ብዙም አታቀኝም ብላ አርፍ አታቂውም። እስቲ አስተውለሽ ደህና አርገሽ ይኸው ስትላት አቶ ቃጮ ነው አንጮ። እንግዲህ የተደብቆ የነበረውን እናትሽ ነው ያልከው ብላ እንግዲህ ሜላ ድንግጥ እንግዲህ አሴር እኮ ያገኘውን ሰው እናትሽን አባትሽን ነው የሚለው፣ ብላ እንግዲህ ሀንዬ አስቀየሰች ማለት ነው። አሴር ደግሞ ደም የለገሰሽ ወጣት ነው፣ አላወቅሽም እንጂ አሁን አለቻት ማለት ነው። እንዲህም ባለውለታዬ ነው እንደ የረሳሁት አመሰግናለሁ ልጄ፣ ብላ እንግዲህ መለሰች ሜላት ማለት ነው። እንግዲህ ድንብላል ተዘርግታ መጥበቡ ማር ቤቷ አገኘቻት አገኘቻ ትርንጎ ምን አልሆንኩኝ ስትላት፣ አንዴ የሆነ ነገር ማ ሆነሻል? በማለት እንግዲህ ደነገጠች። እንግዲህ ድንብላል ራሷ እናት ስትላት፣ አፌን ሲበላኝ ሀና ልጃቸው ናት ብያቸው ነዋ አለች። ድንብላል ያ ቆይ፣ እንዴት እንደዚህ ታደርጊያለሽ? እናት የራሷን እስከ ምስር ድረስ እንዴት ትናገሪያለሽ? እንዴት እንደዚህ ታደርጊያለሽ? እያለች እንግዲህ ሀነጌጌት ተቆጣቻን ነው ድንብላል ውሃ ስረጫቸው ነቁ አለች ማለት ነው። እና ድጋሜ እናቴ ጠየቀችሽ ስትላት አይ ድጋሜ እንኳን አልጠየቁኝም አለች ድንብላል። እንግዲህ ሜላ ስለ ሜላት ሁሉን ነገር ነገራት ማለት ነው። ስለ ሀንዬ ወደ መኝታ ቤት በህድ ቅር ይልሃል ትለዋለች። ምነው አስከፋዎሽ እንዲህ አለ እንግዲህ ስለ ሀንዬ መልካምነት፣ ስለ ጥሩ ልቦና ስለ አባቷ፣ ስለ እሷ ሁሉንም ነገር ተናገረ። ስለ መልካምነታቸው ማለት ነው። እሷ ደግሞ ሀሴት እንደሆነች በጣም እየጠረጠረች ትገኛለች። እንግዲህ ካንጌ ወደ መኝታ ክፍሏ በመሄድ ሜላትን ከኛ ጋር ሳሎን አይሻልሽም ነበር ስትላት ትንሽ ልረፍ ብዬ ነው አለቻት። ሜለት ማለት ነው፣ ምን ነው አመመሽ እንዴ? አይ አላመመኝም። እና ከኛ ጋር መጫወቱ አይሻልም ነበር? እንዲሁ ዝም ብዬ ማረፍ ስለፈለግኩ ነው አለቻት። ማለት ነው ድም ብላል ስለነገረችሽ ነገር ነው አይደለ? እያሰብሻለሽ ስትላ ስለ አንቺ ደግሞ ምን ነገረች? ድም ብላል ብላ እንደገና ረስታለች ሜላት ማለት ነው እንግዲህ ሀና ዶክተር ነኝ ብለሻል አይደለ? አዎ ዶክተር ነኝ። ስለዚህ ሀፊቴ ላይ አይታይም እንደ ድካሜ ስትላት አዎ፣ እና ዝም ብላ ነው ድም ብላል አትሰቤ አትሰቢ እንዴት ነው እንቅልፍ ወስዶሽ የሚያድረው እያለቻት ነው ሀን፣ አሁን ክፍሉን ለቀሽልኝ ወተሽ በአረፍ ደስ ይለኛል አለቻት ማለት ነው ሀንይን እኔ እኮ ጨነቀኝ። ይቺ ድንብላል ያልሆነ ነገር ተናግራ በሽታሽ እንዳገረሽብሻ አደረገች። ድብላ ትለታለች። ይ እንግዲህ ሀንዬ በእናቷ መጨነቅ እሷም ተጨንቃለች ማለት ነው። እንግዲህ ሀና ባከሽ ለረፍበት ስትላት፣ ይቅርታሽ ብላ ሀንዬ ወጣኝ ወይኔ ልጄ ምን አባቴ ላድርግሽ ብላ እንግዲህ እያለቀሴ ነበር ተምቹ እንግዲህ በጣም ተናዶ አሁንም መጠጥ ቤት ገብቶ መጠጡን እየኮመኮመ ይገኛል። አሴ እንግዲህ ሂዶ ቁጭ ብሏል፣ ከሱ ጋር ማለት ነው። ጆሮ ግን ለምን የሚነግሩህን ነገር አሰማመ፣ በቃ ተወኝ ተወኝ፣ በቃ ይለዋል ተምቹ። ቆይለና፣ አንተ ስል የት ልግባን ይለዋል ማለት ነው። ከዛ በኋላ ቆይሁን ከሁን ነገር ለምን አልነግረኝም የሚለው እንዴ ፍቅር ይዞት ነው ቤተሰብ ካልነገርከኝ አልፋታህም ዛሬ እንደው ሲለው እርግብ እኮ ዛሬ ይደውላል ይነበራል እንግዲህ የእርግብ በቀደም ያገኛትን ሳታገኘው መሄዷን እየነገረው ነው ለጆሮ ይሄ ችጋራማ አጎቴ ነዋ እንዲህ ጉዴ ሰራኝ እያለ እንግዲህ አጎቱን አስከትሎ ስለሄደ እንግዲህ እርግብ ጥላው እንደሄደች እየነገረው ነው። ተው ሁሁለእንግዲህ ለጓደኛው ማዘዘ መጠጥለው እሱም ስለዚህ ጠጣና እኔ ጋር ተቀላቀለኝ እያለው ነው። ምንሽ እንዴ? አይ ህመም ሳይሆን ታዲያ ምን ሆነሻል? ይህ እናቴ ነገር በጣም አስጨነቀኝ። እንግዲህ ሀንዬ ድም ብላል እንቅልፏ ቀስቅሳ የእናቴ ነገር በጣም እያስጨነቀኝ ነው አለቻት፣ ማለት ነው እንደሰማችሁት። አፌን በዘጉልኝ ዓለም ግልብጥብጥ ብሎባቸው ግራ ቢገባቸው ነው የነገርኳቸው። አክስኩ ብዬ ጭራሽ በሽተኛ አረኳቸው። አዎ አባቴ እያለች እንግዲህ ድም ብላል እየተናደደኝ ነው በራሷ ሃንቅልፋ ወድቃ ስትነሳ ምን አይነት ስሜት አየሽባት? ምን አይነት ስሜት አነበብሽባት? ህንቅልፏ ስነቃ ምን ማላለችሽም ስትላ፣ ተራኒ ምን ማላሉኝ ማለቻት ማለት ነው። ስለቀሰቀስኩሽ አይትርም። ቆይ አንቺ ማናብስ ያለኝ መስሎሽ ቢጨንቅሽ እኮ ነው የመጣሹ። እንግዲህ ይህናን ህይወት እንደመሰቃቀለችው እሷ እንዴት ብዬ ነው ልጅ ምላት እያለች በራሷ እየተተናደደ በራሷ እየተሰቃየ ነው ሜላት ሰው ማያደርገውን እኮ ነው ልጄን ያደረግኳት እያለ በጣም እየተቆጫ ትገኛለች። ማስታወስ አልችልም እያልኩኝ እድሜ ልኬን ብቆይ ይሻለኛል እያለች እንግዲህ ሜላት ተወስተዋ፣ እንዴት ተመለሰላት እየተናገረች ነው ውስጧ፣ እየተናገረ እየተናገረች በውስጧ ትገኛለች። አክስቴን ገደልሻት ያለችው ባዩሽ ነው ወይስ ሌላ ሰው ደርስበት እንግዲህ እዝራ ሀንየን እየጠበቃት ነው። ጆሮን ውሃ በላው ያልኳችሁ ለዛ ነው። ከበሯ ላይ እንግዲህ ሲጠብቃት ነበረ። ሀንጌም ቅፋ ማረጋት ሰላምታ እንደዚህ ነው ማለት ነው። እግዚአብሔር ይመስገን በሰላም ነው፣ አንተ ግን በሰላም ነው እያለች እንግዲህ ደጋግማ የገረማትን ነገር ሀንጌ እየጠየቀችው ነው። ሰላምን አይቻት እኮ አባቷን ለማየት ሄዳለች ነው ከዛ ሰላም እንደዛ ስትልህ፣ ልጠብቀኝ መጣ አይደል? አዎ፣ ምን ነው እንግዲህ ከአንድ ጌጌ ጠየቀችው ነበር። እሱ ግን ግራ አታጋብሉ እንጂ አታ